ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላዊ ስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ብርቱ ቆይታችን ትላንት ከሰዓት ጀምሮ እንደ አመሻሹን በእግር ኳስ ቤተሰቡ ዘንድ ሲጠበቅ የነበሩ ሁነቶች የተሰሙበት ወቅት ነበረ። ከዚያም ባለፈ ትናንት የተደረጉ ጨዋታዎች አሉ። ዛሬ የሚከናወኑ መርሃ ግብሮች አሉ በተለያዩ ሀገራት። እነዚያን እየቃኘን የዳሰሰን የጋራ ቆይታ እናደርጋለን። ቅድሚያ ታዲያ መረጃዎቹን ላደርሳችሁ። ትናንት ከሰዓት ታማኝ የመረጃ ምንጮች ያወጡት መረጃ አለ። ይህ ጉዳይ ምንድን ነው? የአርሰናሉ እጅግ አስፈላጊ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ ከኮንትራት ሂደት ጋር በተገናኘ ያለፉትን ወራቶች ሀሳቦች ሲነሱ ነበረ። ትልቁ ደግሞ ብዙ ደጋፊዎችን ያስጨነቀው ጉዳይ ምንድን ነው? ከመጣ ለመግፋት የሚቸግረው ክለብ ሪያል ማድሪድ፣ የትኛውንም ተጫዋች ለማስፈረም እንቅስቃሴ ከጀመረ ለማሰካተት እጅግ የቀረበ ክለብ ነው እና ዊሊያም ሳሊባን ለማስፈረም ፍላጎት ስለመኖሩ መረጃዎች መውጣት ጀመሩ። በተወሰነ መንገድ ነገሩ ረገብ ያለው ሪያል ማድሪድ በቅርብ ጊዜያት እንደምናስታውሰው ተጫዋቾችን ረብጣ ገንዘቦችን ወጪ ከማድረግ ይልቅ ኮንትራታቸው ሲጠናቀቅ ጠብቆ የመንጠቅ አይነት ሁነትን ስናስተውል ስንገነዘብ ቆይተናል። ታዲያ ዊሊያም ሳሊባም 2027 ላይ ኮንትራቱ ሲጠናቀቅ ይህንን ፈረንሳዊ የማልስፍራ ተከላካይ ወደ ሎስ ብላንኮቹ ቤት ለማዘዋወር ፍላጎት እንዳላቸው በሚል መረጃ ወጣ። ከዚያም ባለፈ እንድነ ዲያን ሆይሴን ያሉ ተጫዋቾችም ስማቸው ከሪያል ማድሪድ ጋር ተነሳ። ታዲያ የቻምፒየንስ ሊግ የምልስ ጨዋታ ሲቃረብ በተለይ ሌኪፕ፣ የፈረንሳዊ ተነባቢ ጋዜጣ መረጃ ይዘው ወጥቶ ነበር። እንዲያውም ብዙዎች በተወሰነ መንገድ እርሱን መረጋጋቱን ለማክሸፍ በማሰብ ነው በሚል መረጃ ሲወጣ ነበረ። ያንን መረጃ ስንመለከት ቆየን። ትላንት ታማኝ መረጃ ምንጭ ወጣው መረጃ እንደሚያሳየው አርሰናል የዊሊያም ሳሊባን ኮንትራት ለማራዘም ንግግር ስለመጀመሩ መረጃዎች ወጥተዋል። የ24 ዓመት ፈረንሳዊ ተከላካይ እስከ 2027 ድረስ የሚያቆይ ኮንትራት አለው። ነገር ግን ብዙ ጊዜ ትልቅ ክለቦች ተጫዋቾቻቸው በተለይ ደግሞ እንዲዘልቁላቸው የሚፈልጓቸው ተጫዋቾች ኮንትራታቸው ሊጠናቀቅ ሁለት ዓመታት ሲቀሩ ንግግር ይጀምራሉ፣ የማረዘም ሂደትን ይቀጥላሉና፣ ታዲያ ተጫዋቹ 2007 ነው ኮንትራቱ የሚጠናቀቀው። አንድሪያ ቤርታ በቅርቡ የአርሰናል ይፋዊ የስፖርቲንግ ዳይሬክተር ሆኖ የተሾመ አንድሪያ ቤርታ የጣሊያናዊ ስፖርቲንግ ዳይሬክተር ከእርሱ ወደ ኤምሬትስ መምጣት በኋላ ትልቅ ኃላፊነቱ ተጫዋቹን ለማዘዋወር ከሚያደርገው ሂደት ባለፈ በክለቡ የሚገኙ አስፈላጊ ተጫዋቾችን አሳምነው ኮንትራታቸውን ለማራዘም መስራት ነውና፣ አሁን የአንድሬ ቤርታና የዊልያም ሳሊባ ወኪሎች ንግግር መጀመራቸው ተገልጿል። ምናልባት አሁን ላይ በትልቅ ክለቦች መፈለጉ ዊልያም ሳሊባ በኮንትራት ድርድር ሂደት ላይ የተሻለ ገንዘብ እንዲያገኝ ለማሳመን ዕድል ይፈጥርለታል የሚልም መረጃ ወጥቷል። እንደሚታወሰው ተጫዋች በተደጋጋሚ ከአርሰናል ጋር ዋንጫዎችን ማሳካት ህልሙ እንደሆነ እንደሚፈልግ በልጅነቱም ጀምሮ ሲደግፉ ያደገው ክለብ እንደሆነ በተደጋጋሚ ይናገራል። እርሱ ምንጊዜም ልቦናው ክፍት ነው በክለቡ ለመቆየት ነገር ግን የዋንጫ ጦታ ላይም ደግሞ በተሻሉ ክለቦች መፈለግ ፊቱን ሊያዞር ያደርገው የሆነ የሚል ጥያቄ ይነሳ ነበረ። ነገር ግን አሁን ንግግሮች መጀመራቸው ተገልጿል። ከእርሱም በተጨማሪ እንደነ ቡካዮ ሳካ እንደነ ጋብሪኤል ማጋሌሽ ያሉ ተጫዋቾችም ከኮንትራት ድርድር ጋር በተገናኘ በቅርቡ ሂደቶች እንደሚጀምሩ መረጃ ወጥቷል። የአንድሪያ ቤርታም በይፋ እንግዲህ ስራቸውን ጀምረዋል ተጫዋች ከማዘዋወሩ ባለፈ እጅግ አስፈላጊ ነው። አንድን ተጫዋች አሳምኖ በክለቡ እንዲቆይ ማድረግ ከኃላፊነቶቹ መካከል አንደኛው ነውና ይህንን ሂደት መጀመሩ ተገልጿል። በነገራችን ላይ ትላንት ከሰዓት ጀምሮ የወጣ አንድ መረጃ አለ። ሁዋን ጋርሲያ የተሰኘ በጣም አስደናቂ ግብ ጠባቂ አለ በሀገረ ስፔን በኤስፓኞል እየተጫወተ የሚገኝ ስፔናዊ ግብ ጠባቂ ሁዋን ጋርሲያ። ከዓመታት በፊትም ስሙ ከአርሰናል ጋር ይነሳ ነበረ። ይህን ተጫዋች ለማስፈረም ስለመቃረባቸው ኢንዲፔንደንት ላይ የወጣው መረጃም ያሳያል። ከዚያም ባለፈ ሌሎች የዝውውር ጉዳዮችን የሚዘግቡ ታማኝ መረጃ ምንጮችን መረጃዎችን ሲያወጡት ተመልክቻለሁ። የሀያ አራት ዓመት ግብ ጠባቂ ሁዋን ጋርሲያ በቀጣይ ዓመት ወደ አርሰናል መዘዋወር እጅግ መቃረቡ ተገልጿል። የዳቪድ ሪያ ሁነኛ ምትክ አርሰናል ቤት የለም እና ይህ ግብ ጠባቂ በተለይ ዳቪድ ሪያ የእረፍት ጊዜ ለመስጠት ከዚያም ባለፈው ደግሞ ስኳድ ብዛታቸውን ለማስፋት እንደሚጠቅማቸው ኮዲው መረጃዎች እየወጡ ይገኛሉ። ሌላኛውና ትልቁ ጉዳይ በእግር ኳስ ቤተሰቡ ዘንድ ትላንት መነጋገሪያ የነበረው ጉዳይ የጃቢ አሎንሶ ጉዳይ ነው። አሎንሶ በጨዋታ ዘይቤ እንግዲህ ሲጫወት የተመለከትነው በሊቨርፑል በሪያል ማድሪድ ምን ያክል አስደናቂ በተለይ ፓስ ማስተር የሚባል ተጫዋች ነበረ። ጃቢ አሎንሶ በሙኒክም ቤት እንዲሁ የተጫወተባቸው ጊዜያቶችም ነበሩ። ታዲያ ወደ አሰልጣኝነት ሲመጣ አሎንሶ በተለይ ከዚህ ከባስክ የሚገኙ አሰልጣኞች ልህቀታቸው እጅግ የአእምሮ ሳቢያቸው የላቀ ነውና እርሱም ወደ ሀገረ ጀርመን አምርቶ በሊቨር ኩሰን ሰከንድ ኩሰን እያሉ ያላግጡበት የነበረውን ክለብ ዋንጫ ለማሳካት ለአመታት ሲጥር ሲወድቅ ሲነሳ የነበረውን ክለብ ያለምንም ሽንፈት ቡንደስሊጋው እንዲያሳካ ማድረግ ቻለ። ጃቢ አሎንሶ በጀርመን እግር ኳስም ስቡ በከፍታ ምንጊዜም ታሪክ ላይ ፍቀው ተቀምጦ የሚዘልቅ አሰልጣኝ ነው አሎንሶ። እናም በዘንድሮ ዓመትም በተወሰነ መንገድ የጨዋታ ዜቢውን የቀየረበት አጋጣሚ አለ። እናም ለዋንጫ እስከ 32ኛው ሳምንት ድረስ ሲፋለም ነበረ። ባሳለፍነው ሳምንት ነጥብ መጋራቱን ተከትሎ ባቫሪያኖቹ ዋንጫውን ማሳካታቸውን አረጋገጡ። ታዲያ አሎንሶ በአመቱ መጨረሻ ከሊቨርኩሰን ጋር እንደሚለያይ ታውቋል። መዳረሻውም ኮዲው እንግዲህ ሪያል ማድሪድ ስለመሆኑ ይፋ እየሆነ እርግጥ እየሆነ መጥቷል የአሎንሶ ጉዳይ ወደ ሪያል ማድሪድ ከመጣ በኋላ እስከ 2028 ድረስ ኮንትራቱ እንደሚፈራረም ነው በነጮቹ ቤት እየተገለጸ የሚገኘው። እንዲያውም ከአንድ አመት በፊት ለሊቨርኩሰን ባለስልጣናት ሪያል ማድሪድ ከፈለገው እንደሚለቅ ሀሳቡ እንደነገራቸው ነው መረጃዎች የሚያሳዩት። የዚህ አይነት ውልም እንዳላቸው ነው መረጃው። የወጣው እንዲህ አሎንሶ በአሰልጣኝነት ዘይቤ እንደ አርያ የሚያስባቸው ካርሊቶን ነው ካርሎ አንቸሎቲ በስራቸው የሚያወድሳቸው የሚያደንቃቸው አሰልጣኝ ናቸውና። እርሳቸው በመተካት ነው ወደ ሪያል ማድሪድ የሚመጣው አሎንሶ። እግዲህ እርሳቸው ደግሞ ከክለብ እግር ኳስ ገለል ብለው ምናልባት ወደ ናሽናል ቲም ወደ ሴሌሳዎቹ ቤት ብራዚልን በአሰልጣኝነት ለመምራት እጅግ እንደተስማሙ ሲገለጽ ነበረ። በነገራችን ላይ አልናስርም ፍላጎታል የሚል መረጃን ማለዳ ላይ ተመልክቻለሁ። እንዲያውም ክርስቲያኖ ሮናልዶ እርሳቸው ቢመጡ ደስተኛ ይሆናል የሚል መረጃም ስመለከት ነበረ። እንግዲህ አሎንሶ ወደ ሪያል ማድሪድ ቤት ከመጣ በኋላ የባክስሪ የመጠቀም እቅድ እንዳለው መረጃዎች ከወዲሁ ይወጣሉ። እንግዲህ አሰልጣኞች ወደ አዲስ ክለብ ሲመጡ የትኛውን ተጫዋች ያስፈርማሉ፣ የጨዋታ ዘቢያቸው ምንድን ነው በሚል መረጃዎች ይወጣሉ። እንግዲህ አሎንሶም በባክስሪ እንደሚጠቀም የተገለጸው እንግዲህ በሊቨርኩሰን ቤት ኳስን በምቾት የሚጫወቱ በመከላከልም የማይታሙ እንደነ ታፕሶባ፣ ዮናታን ታህ አይነት እንደ ሂንካምፕ ያሉ ተከላካዮች ነበሩት። አሁን ደግሞ በሪያል ማድሪድ በባክስሪ እንደሚጠቀም ተገልጿል። ከዚህም ባለፈ በደብል ፒቮት አስቀድሞ ያለፈው ዓመት ዋንጫን ሲያሳካ ግራኒት ዣካና እዝጊኤል ፓላሲዮስን ይጠቀም ነበር። አሁንም ወደ ሪያል ማድሪድ ካመራ በኋላ በደብል ፒቮት እንደሚጠቀም ፉልባኮቹ በጣም ይሄ የሃይ ኦፌንሲቭ አቅም ያላቸውን ፉልባኮች እንደሚጠቀም ነው የተገለጸው እንደምናስታውሰው ግሪማልዶን ከቤኔፊካ ካመጡ ባ ሊቨርክሶኖች ምን ያክል የላቅ አቅም እንዳስመለከተ ጄሬሚ ፍሬምፖንግም እንደዚሁ ሌላኛው ድንቅ የዊንግባክ ባክ ተጫዋች እንደነበር እናስታውሳል እናስታውሳለን ያንን ይፈልጋል ነው የተባለው አሎንሶ ምናልባት በተከላካይ ስፍራ ላይ አሁን ላይ ዲያን ሆይሴን ስሙ ደግሞ አሁን ጠንከር ብሎ እየተነሳ ይገኛል የስፔናዊ ተጫዋች በቦርንመዝ በአንዶኒ ራዮላው ስብስብ ውስጥ ከነ ዛባርኒ ጋር የነበረው ጥምረት ዘንድሮ የሚወደስ ነው፣ ጎል ያስቆጥራል። ባሳለፍነውም ሳምንት ቦርን መዛር ሳልን ሲያሸንፍ ኳስና መረብን ማዋዱ እናስታውሳለን። እንግዲህ በተክለ ሰውነት ቀላል የሚመስል ነገር ግን ብልህ ተጫዋች ነው ዲያን ሆይሴን። እርሱን ለማስፈረም እቅድ አላቸው ተብሏል። ምናልባት የስድስት ቁጥር ተጫዋች ሊያመጡ ይችላሉ ከማርቲን ዙቤንዲ ጋር ስማቸው ይነሳል። በአንጻሩ ፉልባክ እንደሚያስፈርሙ እርግጥ ነው። እንግዲህ ትሬንት አሌክሳንደር አርኖልድ ወደ ቤርና በማምራቱ እርግጥ ሆኗል። ይህ ተጫዋች የሚታማበት አንደኛ ጉዳይ በመከላከል ጥራቱ ነው። በማጥቃት በተለይ ዝንፍ የማይሉ ኢንቺ ፐርፌክት የሚባለው ፓሶችን በማድረግ ትልቅ አቅም አለው። ነገር ግን በመከላከሉ ከማጥቃት ወደ መከላከል ሽግግር ክለቡ ሲያመራ ከትንፋሽ ረገድ ከዚያም ባለፈ የጋራ ኳሶችን የማሸነፍ የኤሪያልም ሆነ ግራውንድ ድዋሮችን ለማሸነፍ በተወሰነ መንገድ አቅሙ እምብዛም ነው ተብሎ ይታማል። ትሬንትና እና ምናልባት ያንዴት ይወጧል የአሎንሶ ትልቁ የቤት ስራ ይመስለኛል። በግራ ፉልባክ ምናልባት እንደነ ጋርሲያ እንደነ ሜንዲ ያሉ ተጫዋች አሉት። ነገር ግን እነርሱ ለአዲሱ እቅዳቸውና ፕሮጀክታቸው አስፈላጊ ናቸው ብለው አያምኑም። በሪያል ማድሪድ ቤት አሁን ላይ የዚህ የአብዮት ሳይሆን የኢቮሉሽን አይነት እሳቤ ነው ያለው እና በአዲስ የአብዮታቸውን በአዲስ መልክ ተጫዋችን መተካት ሳይሆን ውስን ስፍራዎችን ለመተካት ነው እቅዳቸው። እናም ፉልባክ ለማስፈረም ምናልባት በግራ ስፍራም ይጠበቃል። እንግዲህ የአሎንሶ ወደ ነጮቹ ቤት መጥቶ አቅም የከዳውን ክለብ እንግዲህ ዘንድሮ ሪያል ማድሪድ ባለፉት ዓመታት በጣም ደካማ ብዬ ከማስባቸው የሪያል ማድሪድ ዘመናት መካከል የዘንድሮ አንደኛው ነው፣ ሲያጠቃ የማያስፈራ እንደነ ኪሊያን ባፔ፣ እንደነ ቪኒሺየስ፣ እንደነ ሮድሪጎ ጌሽ፣ እንደነ አርዳጉለር፣ ብራሂም ዲያዝ ያሉ ተጫዋቾችን በስብስቡ ይዞ ነገር ግን ምንም አይነት የማጥቃት ሂደቱ የማያስፈራ ክለብ ሆኖ እጀ ሰባራ ሆኖ ነበር የተመለከት ነውና፣ እና ይህንን ታዲያ ክፍተት እንዴት ይሞሏል፣ ትልቁ የቤት ስራ ነው። በአንጻሩ የዚህ የዲፕ ላይንግ ፕሌሜከር ስፍራን ቶኒ ክሮስን አልተኩትም። ሉካ ሞዲች ዕድሜው ገፍቷል። ስለዚህ ጁድ ቤሊንጋም ና ቹዋሜኒ፣ ኤድዋርዶ ካማቪንጋ ናቸው አሁን ላይ። ፌዴ ቫልቬርዴ እርግጥ ሁለገብ ተጫዋች ነው። ነገር የዚህ ዲስ ቁጥር ሚናን ይግድ ያስፈልጋቸዋል ብዬ አምናለሁኝ። ጃቢ አሎንሶ ከፍሎሬንቲኖ ፔሬዝ ጋር እንዴት ያለ ውህደት ፈጥረው ክለቡን ወደ ቀደመ ከፍታ ይመልሱታል ብለን የምናነሳበት ጥያቄ ነው የሚሆነው። ወደ ጨዋታ መርሃ ግብሮች ልውሰዳችሁና ትላንት የተደረጉ ጨዋታዎች ነበሩ። በሳንሲሮ ጁሴፕ የሜዛ ኤስ ሚላን ከቦሎኛ ሲጠበቅ የነበረ ጨዋታ ነው። በአውሮፓ መድረክ ለመሳተፍ የሚደረግ ትንቅንቅ ነበረ። ታዲያ በሳንሲሮ የተደረገውን ጨዋታ ባለሜዳ ቡድን ሮሰነሪዎቹ ሶስት ለአንድ ድል ማድረግ ችሏል። በኦርሶሊኒ ጎል ይመሩ ነበረ ቦሎኛዎች፣ የኋላ ኋላ ሳንቲያጎ ሂሚኔዝ ሁለት ጎሎችን አስቆጥሯል። ክሪስቲያን ፖሊሲ ቀሪ አንድ ጎል አስቆጥሮ ኤሲ ሚላን ሶስት ለአንድ በነው ውጤት ድል ማድረግ ይችሏል። ታዲያ ድል ደግሞ ይበልጥ ለአውሮፓ መድረክ እንዲቀርብ ማድረግ ይችሏል። ትላንት ግን ኤሲ ሚላን ተጫዋቾች የእናቶቻቸውን ስም ነበረ በማሊያቸው ጀርባ ጽፎ የገቡት። እንግዲህ እናቶች ቀን በመጪው እሁድ ይከበራል ስለዚህ ያንን ታሳቢ ማድረግ ነው። ዓለም አቀፍ እናቶች ቀንን በማስመልከት በሚላን የተለየ በማሊያቸው ላይ የእናታቸውን ስም ጽፈው የገቡበት አጋጣሚ የተፈጠረው። እንግዲህ ኤሲ ሚላን ከቦሎኛ በነገራችን ላይ በመጪው ለተረቡ በኮፓ ኢጣሊያ በፍጻሜ ጨዋታ ይገናኛሉ። ቦሎኛ ከኤሲ ሚላን እንግዲህ ቦሎኛ በጣም ጥሩ የሚባል ቡድን ነው የገነቡት። እንደምናስታውሰው ባለፈው ዓመት በቲያጎ ሞታ እየተመሩ በአውሮፓ ቻምፒንስ ሊግ መሳተፍ ቻሉ። ታዲያ እንግዲህ ቲያጎ ሞታ ለቆ ወደ ቱሪን ሲያመራ ወደ ዩቬንቱስ ቤት አቅሙ ከድቶት ነበረ። እንደነ ሪካርዶ ካላፊዮሪ እንደነ ጆሹዋ ዚርክዜ ያለው ተጫዋቹን ከክለቡ ለቀውበት ነበረ። በጣም ደካማ መስ ሲያሳልፍ ነበረ። ነገር ግን እንግዲህ ኢጣሊያን ወደ ክለቡ ከመጡ በኋላ በጣም ሌላ አስደናቂ ቦሎኛን የተመለከትነው የሊጉን መሪ ክለብ ኢንተር ሚላን እንግዲህ ድል መንሳታቸውንም እናስታውሳለን። ኤስ ሚላን ከቦሎኛ ሶስት ለአንድ ሚላን ድል አድርጓል። ቦሎኛው ላይ ስልሳ ሁለት ያክል ነጥቦች አሉት። ሚላን በአንጻሩ በ60 ነጥብ ነው የተቀመጠው በሻምፒዮንሺፕ የፕሌኦፍ ጨዋታዎች ተደርገው ነበረ። እንግዲህ ኮቨንትሪ ከሰንደርላንድ ያደረጉት ጨዋታ ነበረ። እንግዲህ ኮቨንትሪ ፍራንክ ጄምስ ላምፓርድ የቀድሞው እንግሊዛዊ ተጫዋች በአሰልጣኝነት ወደ ኮቨንትሪ ሲያመራ ደረጃው 17ተኛ ነበረ። ነገር ግን አሁን ላይ አምስተኛ ደረጃን ይዞ ለፕሌኦፍ መብቃት ቻለ። ነገር ግን የመጀመሪያ ጨዋታውን በገዛ ሜዳው በሰንደርላንድ ሽንፈት ገጥሞታል ኮቨንትሪ። እንግዲህ የመልሱን ጨዋታ ሰንደርላንድ ከኮቨንትሪ ከቀናቶች በኋላ ያደርጋሉ። በጀርመን ቡንደስ ሊጋ ቮልስቡርግ ከሆፈንሃይም ተጫውተው ሁለታቻ ጨዋታቸውን አጠናቀዋል። ላስ ፓልማስ እጅግ አስፈላጊ ጨዋታ አድርጎ ነበረ በሜዳው ከራይቫይካኑ ጋር ነገር ግን ላለመውረድ እየታገለ የሚገኘው የካናሪ ደሴቶቹ ላስ ፓልማስ ሽንፈት ገጥሞታል። ባለፈው ውድድር ዓመት እንደምናስታውሰው ላስፓልማስ ጠንካራ ክለብ ነበረ በላሊጋው። ዘንድሮ ግን ያ ጥንካሬው ከፊቱ በኗል። ወደ ዛሬ መርሃ ግብሮች ልውሰዳችሁ። የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ይደረጋሉ። አስቀድሞ የሚከናወነው የመሳሳት ጨዋታ የለም በዚህ ሳምንት። ሴንት ሜሪ ላይ ሳውዝሃምተን ከማንቸስተር ሲቲ ይጫወታሉ። እንግዲህ ሳውዝሃምተን በጣም መጥፎ አቋም በእንግሊዝ እግር ኳስ ከተመለከትንባቸው ክለቦች መካከል አንደኛው ነው ከማንቸስተር ሲቲ ጋር ይጫወታሉ። በማንቸስተር ሲቲ በኩል ከመጋቢት 30 በኋላ በሜዳ ላይ ያልተመለከትነው ኤርሊንግ ብራውት ሃላንድ ከጉዳቱ በማገገም እንደሚሰለፍ ይጠበቃል። በአንጻሩ ግን ናታን አኬ እና ሮድሪ ልምድ መስራት ቢችሉም ነገር ግን ለጨዋታው ዝግጁ እንዳልሆኑ መረጃዎች ያሳያሉ። ባለፉት 25 የርስ በርስ ግንኙነታቸው ከ25ቱ ሶስት ብቻ ነው ማሸነፍ የቻለው ሳውዛምፕተን። በአንጻሩ ማንቸስተር ሲቲ 17ቱን አሸንፏል፣ አምስቱን ደግሞ በአቻ ውጤት ማጠናቀቅ ችሏል። ማንቸስተር ሲቲ በእጁ ነው እንግዲህ ቶፕ ፋይቭ ሆኖ የመጨረስ እድሉ በተለይ ያለፉት ራ ጨዋታው ማሸነፉ በራስ መተማመናቸውን ከፍ ያደርገዋል። ሳውዛምፕተን ካለው የጥራት ደረጃ አንጻር ዛሬ የማሸነፍ እድሉን ብዙ በርካታዎች ለማንቸስተር ሲቲ የሰጡበት አጋጣሚ ነው። እንግዲህ ያለው ሳውዛምፕተን ዛሬ የሚሸነፍ ከሆነ 29ኛ ሽንፈቱ ይሆናል። ይህ ደግሞ በእንግሊዝ ፕሪምየር ሊግ ታሪክ በርካታ ጨዋታዎችን በመሸነፍ ክብረ ወሰኖችን አብሮ በመጥፎ መንገድ ማለት ነው ይጋራል። ከዚህ ቀደም ኢፒሲዎች 199495 29 ክል ጨዋታዎችን በአንድ የውድድር ዓመት ተሸንፏል። ሰንደርላንድ 2056 የውድድር ዓመት እንደዚሁ 29 ጨዋታዎችን ተሸንፏል። ደርቢ ካውንቲ 2078 29 ጨዋታዎችን ተሸንፏል። ሼፍል ዩናይትድ ደግሞ 2021 የውድድር ዓመት ላይ 29 ጨዋታ ተሸንፏል። ሳውዛምተን ዛሬ ከተሸነፈ በእንግሊዝ ፕሪምየር ሊግ እንግዲህ ታሪክ በርካታ ጨዋታዎችን በአንድ የውድድር ዓመት በመሸነፍ በመጥፎ መንገድ ክብረ ወሰንን የሚጨብጥ ነው የሚሆነው በሌሎች መርሃ ግብሮች ክራቨን ኮቴጅ ላይ ፉልሃም ከኤቨርተን ይጫወታሉ። ኢፕስዊች ሂላኛ ምድብን ያረጋገጠው ክለብ ከብሬንትፎርድ ይጫወታል። ሞሊና ላይ ወልቭስ ከብራይተን ጥሩ ከሚባሉ ጨዋታዎች መካከል አንደኛው ነገር ግን የዕለቱ ተጠባቂ መርሃ ግብር በቫይታሊቲ ቦርንመዝ ከአስቶንቪላ ጨዋታቸውን ያደርጋሉ። በሀይላይን የሚጫወተው ክለብ ከሚድ ብሎክ እንግዲህ እሳቤ ካለው አስቶንቪላ ጋር ነው የሚጫወተው። እንግዲህ ቦርንመዝ በተለይ በመጀመሪያው ዙር እጅግ አስፈሪ ነበረ። እንዲያውም በአውሮፓ መድረክ ለመሳተፍም አቅም አለው ብለን እንድንመሰክር ሉ አስገደውን ነበረ ይህ እንግዲህ የቸሪዎቹ ብቃት። ነገር ግን በሁለተኛው ዙር መዳከም ታየባቸው። አስቶን ቪላ በቀጣይ ዓመት በአውሮፓ ቻምፒንግ ለመሳተፍ እጅግ መንገዱን እያሳመረ መጥቷል። ነገር ግን ከፊቱ ቦርንማውዝ የተሰኘ ጋሬጣ ቁሞበታል። የግድ ይህን ማለፍ አለበት። ምክንያቱም ቀጣይ የሚቀሩት ሁለት ጨዋታዎች ናቸው። ከእርሱ በተሻለ እንደ ማንቸስተር ሲቲ፣ እንደ ቸልሲ፣ እንደ ኒውካስል ያሉ ክለቦች ደግሞ ከፊት አሉና የግድ ድል ማድረግ ይጠበቅበታል። በዚህ መንገድ ጨዋታዎቹ ቀጥለው የሚከናወኑ ይሆናል። ወሌሎች ሊጎች ስናመራ በጣሊያን ሴሪያም ተጠባቂ ጨዋታዎች ይደረጋሉ። ኮሞ ከካግሊያር ይጫወታሉ። እንግዲህ ኮሞ ከሴሪ ቢያድጎ ዘንድሮ ነው በሴሪያ የተሳተፈ የሚገኘው ነገር ግን አሁን ላይ የሴስ ፋብሪጋሱ ክለብ ጥሩ ዓመት እያሳለፈ ነው ብለን መናገር ያስደፍራል። ላኛው ተጠባቂ የለቱ መርሃ ግብር በኢስታዲ ኦሎምፒኮ ላሲዮ ከዩቬንቱስ ይጫወታሉ። እኩል ነጥብ አላቸው ለአውሮፓ ቻምፒዮንስ ለመሳተፍ የሚደረግ ፍልሚያ ነው። እንግዲህ ዛሬ እጅግ ከምጠበቃቸው ጨዋታዎች መካከል ይመራ ግብር ይጠበቃል። እኩል 63 ያክል ነጥብ ያላቸው እና ላሲዮ ኮቪንስ ይጫወታሉ። እንግዲህ አሮጊቷ ኢጎር ቱዶሮ የቀድሞ ተጫዋቿ ወደ ቱሪን ቤት ከመጣ በኋላ ከቲያጎ ሞታ በተሻለ መንገድ መሻሻል እያስመለከተች ትገኛለች። ነገር ግን ከላሲዮ ጋር እጅግ አስፈላጊ ጨዋታን የሚያከናውሩት ዘንድሮ የጣሊያን ሴሪያ እጅግ አጓጉ ሆኖ እየዘለቀ የሚገኘው እንግዲህ ቀደም ባሉት አመታት ይሄ ማራኪነቱ ጠፍቶ ነበረ እስኩዴቶ። ነገር ግን ዘንድሮ እጅግ አስደናቂ ጨዋታዎች እየተመለከት እንገኛለን። ያ ደግሞ እንዲሆን ያደረገው ትልቁ ምክንያት ተቀራራቢ የሚባል ብቃት ማስመልከታቸው ነው። ከዚህ በፊት ወይ ኢንተር፣ ወይ ናፖሊ፣ ወይ ሚላን አሊያም ደግሞ ዩቬንቱስ በከፍታ ይቀመጡና ሌሎቹ በጣም ብቃታቸው ደክሞ ዋዥቆ እንመለከታለን። ነገር ግን ዘንድሮ ዘጠኛ ክል ክለቦች በጣም ጠንካራ ናቸው። አሁንም እስከ ዘጠነኛ ያለው ክለብ በአውሮፓ የመሳተፍ አቅም አለው። እርግጥ ነው ናፖሊ ኢንተርና አትላንታ ከፍ ባለ ደረጃ ትንሽ ነጥረው ወጥተዋል። ከዚያ ባለፈ ግን እንደነ ቦሎኛ፣ ዩቬንቶስ፣ ላሲዮ፣ ኤሲ ሚላን፣ ቦሎኛ፣ ፊዮሬንቲና እነዚህ ሁሉ የአውሮፓ ቻምፒንስ ሊግ ለመሳተፍ እድል አላቸው ነው ድረስ ስለዚህ እንደ እንግሊዝ ፕሪምየር ሊግ ሁሉ ተጠባቂ ጨዋታዎችን በየሳምንቱ መመልከታችን እስኩዴቶን ተጠባቂ አድርጎታል ብዬ አስባለሁኝ። ኢምፖሊ ከፓርማ ሌላኛው የለቱ መርሃ ግብር ነው። ወደ ጀርመን ሶስት እንግዲህ ቡንደስሊጋ ሙኒክ ማሳካቱ ተረጋግጧል። ነገር ግን በቻምፒየንስ ሊግ ለመሳተፍ የሚደረገው ትንቅንቅ አሁን በቡንደስሊጋ ያለ ባየር ሙኒክ ባሊያንስ ዛሬና ከቦሩሲያ ሞንቸግላፓ ይጫወታሉ። ቨርደር ብሬመን ከሌብዚሽ ሌላኛው የለቱ መርሃ ግብር ነው። በስፔን ላ ሊጋ አትሌቲኮ ዲ ማድሪድ በዋንዳ ሜትሮፖሊታኖ ከሪያል ሶሴዳድ ጋር ይጫወታሉ። እንግዲህ አትሌቲኮ ማድሪድ ለዋንጫ ሲፎካከር ነበረ። የኋላኋላ ግን አቅም እየከዳው መጣ የማንያል ጓሲሉ ሪያል ሶሲዳድ በአንጻሩ ያለፉት ሁለት ዓመታት በጣም ጥሩ ነበረ። በቻምፒዮንስ ሊግ የሚሳተፉ ነበረ። ዘንድሮ ግን ያ ጥንካሬያቸው የለም። ሶሲዳዶች በሊጉ 11ኛ ደረጃ ላይ የተቀመጡት። ሴልታ ቪጎ ከሴቪያ ይጫወታሉ። ሴቪያ ያ ጠንካራው እንግዲህ ሴቪያን ስናነሳ በዩሮፓ ሊግ ስኬታቸው እናወሳል እና ነገር ግን አሁን ላይ በሊጉ በሚያስደነግጥ መልኩ 16ኛ ደረጃ ላይ የተቀመጡት። ሴልታ ቪጎ በአንጻሩ በአውሮፓ መድረክ ለመሳተፍ ነው የሚጫወት ባላይዶስ ላይ ይጫወታሉ። ጂሮና ከቪያሪያል የሚደረገው ጨዋታ ሌላኛው መርሃ ግብር ነው። ቢጫ ሰርጓጆቹ እንደዚሁ ለቻምፒዮንስ ሊግ ለመሳተፍ ነው እየተፋለሙ የሚገኙት። ቫሌንሲያ ሜስቲ ላይ ከሂታፌ ይጫወታሉ። በፍራንስ ሊገ ፔጂ ዋንጫ ማሳካቱን አረጋግጧል። ነገር ግን በፍራንስ ሊገም ለቻምፒዮንስ ሊግ መድረክ ለመሳተፍ የሚደረገው ትንቅንቅ አሁንም ይጠበቃል። በተለይ ሊል፣ ሞናኮ፣ ኒስ፣ ስትራስቡርግ እድል ያላቸው ክለቦች ናቸው። ዛሬ ስታድ ብረስቷ ከሊል ይጫወታሉ። ሞናኮ ከሊዮን ሌላኛው ተጠባቂ መርሃ ግብር ነው። ኦንዤ ከስትራስቡርግ ሌላኛው በለቶ የሚከናወን መርሃ ግብር ሲሆን ሞምፔሌ ከፓሪስ ሴን ጀርሜን ይጫወታሉ። ፔዤ በግማሽ ፍጻሜ አርሰናልን በማሸነፍ ለአውሮፓ ቻምፒዮንስ ሊግ ፍጻሜ መድረሱን አረጋግጧል። ምናልባትም ሉዊስ ኤኔሪኬ ለተጠባቂ ተጫዋች ድል ይሰጣሉ ተብሎ ይታምናል። ከድካም ከጉዳት እንግዲህ ፍራቻ አንጻር ማለት ነው። በዚህ መንገድ የሊጉ መርሃ ግብሮች ቀጥለው ይደረጋሉ። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ለቱብ ስራ ስፔሻል ፕሮግራማችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። ሰናይ ጊዜን ተመኘሁ።